የሰራናቸውን እነዚህ አራት የገበያ ማዕከላት በሰፊው ምርት የሚገባባቸው ምርት ቀጥታ ከአምራች የሚመጣባቸው ምንም የደላላ ሰንሰለት ሳይኖር ተጨማሪ ወጪ ሳይኖርባቸው ያመረቱበትንና ትራንስፖርት ያደረጉበትን ታሳቢ ያደረገ እኛ ባስቀመጥነው የትርፍ ማርጂን ጠባብ ትርፍ ብቻ አግኝተው መሸጥ እንዲችሉ የማድረግ ሁለተኛ ሸማቹም ቀጥታ በችርቻሮም በጅምላም ከዛ ማዕከል ማግኘት የሚችልበትን እድል ነው የፈጠርነው። በዚህ በኩል ከከተማችን በጀት ላይ ጭምር በሪቮልቪንግ ፈንድ ተመልሶ የሚከፈል በጀት ጭምር መድበን ማህበራት በሰፊው ህብረ ስራ ማህበራት ወደ ከተማው በትስስር እንዲያስገቡ ነው ያደረግነው። ክቡር ጠቅላይ ሚኒስትራችን በሰጡት የስራ አቅጣጫ መሰረት እያንዳንዱ ክልል ምርቶች ወደ ከተማው መግባት የሚችሉበትን ሰንሰለት አጭር እንዲያደርጉ የማድረግ ስርአት ተሰርተዋል። ቀጥታ ከክልሎች ጋር ትስስር ተፈጥሮ የተሰራበት እንደዚህ ክረምት ምርት ወደ አዲስ አበባ የገባበት ጊዜ ያለ አይመስለኝም ባለኝ ክትትልና እስካሁን ድረስ ባለን መረጃ